አሰላሙ አለይኩም ረህመቱላሂ ወበረካቱህ። እንዴት ተከበራችሁ? የጀነት ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ደህና ናችሁ? ሁሉ አማን ነው? ኢድ ሙባረክ ላይና ሁሉ ሰላም እንደሚሆን ናችሁ ሁሉ እናንተ እንደ ን ሰሞን ትቻሉ ሁል ጊዜ ያለ ግን እንጀት ዝም አይለኝም ማለት ነው እና እንዴት ናችሁ ደግዬ ናችሁ ወይ ሁሉ ሰላም ነው ወይ ኢዱን እንዴት አሳለፋችሁት ከፍቷቸው አሳለፋችሁት ወይ ስቃቸው አሳለፋችሁት በምን አይነት ሁኔታ አሳለፋችሁት እና እንዴት ናችሁ ደግዬ ናችሁ አማን ናችሁ ወይ ማንን ነው ያ አህባቤ እንዴት ነበር ኢዱ ግማሹ ከፍቶታል ግማሹ ተደስቷል ግማሹ በቃ እንግዲህ ዱኒያ እኮ እንደዚህ ናት፣ ሀቂቃ ማለት ነው። ዱኒያ አትሞላ ማብሽሮ አትጨናነቁሽ። እኛ እንኳን ስራ ፈተን ምንም አልሆንም፣ አልሐምዱሊላህ ወለካን ሐምዱ ለካ ሽኩር። እኔ እንዳንዴ አሁን አሁን ላይ ንንጃ ብዙም አልከፋ ያው ስላችሁ ለምንድን መስላችኋል? በቃ አሁን አሁን ለመድኩት እያደር ማለት ነው፣ ይለመዳል። ሀቂቃ ማለት ነው። በፊት ኢድ ያኔ አብዛኛውን ጊዜ የማሳልፈው እርግጥ አረቤት ነው፣ ግን አሁን አሁን ጀዛ ቤት ነው እያሳለፍኩ ያለሁት። ሮመዳን ኢድ አረቤት ነው ያሳለፍኩት። እርግጥ አሁን ሀጅንም ኢድ አረቤን ነው አልሐምድሌላ። ለጊዜው ስራ ገብቻለሁ። ላላ ምስጋና የድረሰው ይሳፈራሉ። እስኪሳፈሩ ድረስ እንሻአላ የተወሰነ መስራቱ ራሱ አንዴ እንትን ነው ማለት ነው። ይሁንና እኔ እኔ እንጃ ምንም መስሪ አይታየኝም። መድሪ በፊት ነበረ ኢድ ሊመጣ ሲል በቃ ልብስ ለመግዛት ምን ለምን እንትን ለማለት የሆነ ጉጉት ነገር የሚኖረኝ አሁን አሁን ግን ነገሩ እናንተ እየሰራ ሀናላህ መድሪ የሆነ የሚሸንጣችሁ ነገር አለ፣ የማይሸንጣችሁ ነገር አለ እንጂ እውነት እኮ ነው፣ ሀቂቃ ማለት ነው። አሁን ላይ አሁን ላይ ምንም አይሸንጠኝም፣ ጣጣ የለኝም። ያንን ያው እብደቱ እየቀነሰ ሲሄድ ነው መሰለኝ እንግዲህ ወደ እርጅና እየመጣን ስለሆነ፣ እውነት እኮ ነው ማለት ነው። ወዶች እየሆነ እንደዛ እየሆነ ነገር መሰለኝ እንግዲህ አለኩላሃል፣ እንዴት ናቸው? ደህና ናቸው ወይ? ደግዬ ናቸው ወይ? ከኔ ጋር ሁሉ ሰላም ነው። እንዴት ሰነበታችሁ? እንዴት ነበር ኢዱ? ከእናንተ እንዴት ነው? አሪፍ ነዋ። አይዟችሁ፣ አይክፋችሁ ለተከፋችሁ። አላህ እንግዲህ ሱብሓነሁ ወተዓላ ደስታን ይመልስላችሁ ማለት ነው ወዶችዬ። ምንጅት እኔ ያኔ እዛ አላሰብክም ነበር ግን አላህ ያለው ነው የሚሆነው። ሁሉም ነገር አላህ ስብሃነሁ ወተዓላ ያለው ነው የሚሆነው። እኛ ባሰብ ነው ሳይሆን አላህ ባቀለልን አላህ ባሰበልን ነው እየተንቀሳቀስን እየኖር ነው ያለ ነው አለ ኩልሃል። ሰላማችሁ ብዝት ይበልልኝ ወዶችዬ። ላይክ፣ ሼር፣ ሰብስክራይብ አርኩኝ። አበረታቱኝ ማለት ነው። እንዴት አበረታቱኝ እፈልጋለሁ። ምክንያቱም ታውቃላችሁ አላ ስብሓን ወተዓላ ኸይርን ነገር ይሻለን እና ትንሽ ናይ ቀረኝ እና ዩቱብ እስቲ ሊያጎርሰኝ እና እስቲ ላይኳን ሰብዋን ቢዋን ጨመር ጨመር ጨመር ራርቱ ጉባት አይካፋም ማለት ነው፣ ወዶች ዬ በተረፈ ደግዬ ናችሁ ሆይ ጨንጓራችሁ ይፈጫል፣ አይዟችሁ። አላ ስብሓን ወተዓላ እኔ እንጃ ሀገራችንን ሰላም አድርጎልን በሀገራችን ከርሞ ጊዜ ሀገራችን ላይ ገብተን ከልጆቻችን ከቤተሰቦቻችን ጋር የምናከብር ያድርገን ማለት ነው። ሰምታችኋል? እሱ ሞልቶታል ጀሊሉ፣ እንደኛ እንደ ሰዎች አይደለም እላችኋለውኝ እና በተረፈ ከኔ ጋር ሁሉ ተማምነው ከእናንተም ሰላም እንደሚሆን ተስፋ አድርጋለሁ። እንግዲህ በድጋሜ ኢድ ሙባረክ አሌና አሌይኩም ተቀበል። አላሁ ምና ሚኩም ብያለ ውዶች። እየ አላ ስብሃኑ ወተዓላ ሰላም ያድርገን፣ ከአመት አመት ያድርሰን። ቤተሰቦቻችንም ሳይኮነጥር ሳይመነጥር በሰላም ኑረውልን፣ በሰላም የሚቆዩን ያድርገን፣ በሰላም ያገናኘን። እሱ ጀሊሉ ሞልቶታል፣ እንደኛ እንደ ሰዎች አይደለም እላችኋለሁኝ። እና ደግዬ ናችሁ ወይ? ሰላማችሁን ያብዛልኝ፣ ብዝዝት ያድርግልኝ። እና ያው እንግዲህ ኤዲ ሀጅ ና ኤዲ ሲተች የሚያገባውም ይበዛል የሚወልደውም ጭምር። እንግዲህ አዲስ ሙሽሮችም ወደፊት የምትጋቡትም እንግዲህ አለ ያሳምርላችሁ። ያሊና የፋጢማ ጋብቻ ያድርግላችሁ። ባረከላ ለጉማ ባረከ ማለኩ አነው ግን አላውቀውም ጨርሼ መብሩክ ብያለሁ። ለምትጋቡትም ተጋቡ ውለዱ፣ ክበዱ። አላህ ሳሌ ሳሌ የሆነውን ልጅ መንዳቸው እንሻአላህ። አላህ ኸይር ነገር ይሻልልህ ጀሚአን፣ እንሻአላህ። ልጅ የሌለው ልጅ አግኝ፣ እንግዲህ ባል ሌለውን ባል አግኝ ማለት ነው። ሰምታችኋል። እንግዲህ የሰላም የደስታ አመት ባል እንዲያሳልፋችሁ ተስፋ አደርጋለሁኝ። አላህ ሱብሃነ ወተዓላ ይጠብቃችሁ ይጠብቀን። በያላችሁበት ያላ ሰላምና ዝነት አይለየን አይለያችሁ እያልኩኝ አይዟችሁ፣ የከፋችሁ አይክፋችሁ። ደስታን አላህ ይስጠንና የተሻለ ኑሮን ሰጥቶን የተሻለ ስራ ሰጥቶን አላህ ሱብሃነ ወተዓላ ሀገራችን ሄደን ከልጆቻችን ከቤተሰቦቻችን ጋር የምናሳልፍ ያድርገን። ጉሎ አሚን። እሱ ሞልቶታል ተርፎታል። እንደኛ እንደ ሰዎች አይደለም እኮ አላህ ስብሀነ ወተዓላ የተሻለ እርስ ይቅር የተሻለ ሲሳይን፣ የተሻለ ማንነትን፣ ሁሉ ነገር አላህ ይወፍቅን። ክፋትን፣ ሸረኝነትን አላህ ያረቅልን። ምቀኝነትን አላህ ያረቅልን። ያ ረብ ምቀኛን ያረቅልን። ለእናንተ የሚቆፍረውን ጉርጓድ ለእሱ ያድርግለት ያ ረብ። አውዶችዬ ምቀኛ አይጠፋም ግን ጥላቻ ከማስፋት ይልቅ ጥሩነት እንዲህ ደግነት ማስፋት የተሻለ ነው ብዬ ነው ማስበው። ጥላታችንን ባባረረው ቁጥር እኛ እየጠፋን ነው የምንሄደው። ስለዚህ እሱ ከል ያባር፣ አንቺ ግን ዝም ብለሽ ሰምተሽ እንዳልሰማ ሰምተ እንዳልሰማ በማለፍ ወደ አትኩሮት ወደ እቅድህ ነው መህድ ማለት ነው። ዛሬ ጥላት ካሰብሽበት አላማ ሊያስተናግድሽ ብዙ ጉርጓዶችን ይቆፍርልሻል። እሱ በሂደበት መንገድ እንዲታር ነው የሚፈልገው። እውነቴ ነው። እርግጥ የሰው ልጅ ብዙ ጥፋቶች እናጠፋለን፣ ብዙ በደሎች እንበድላለን። ለአላህ ስብን ወታላ አስጡት ያንን ሰው ማለት ነው። ምን ቢበድላችሁ በምድር ላይም ኖረ እንግዲህ ሙቶማ አፈሩ እነሱ ነው። አላህ ስብን ወታላ ነው ያዘለት። ግን ለአላህ ተውለት እዛው ቅጣቱን እንዲያገኝ ማለት ነው። አትከተሉት። ምን ቢበድላችሁ ተውት። ጥና ካለ እናንተ እሽሹ እኔ በህይወት የወሰድኩት ስለሆነ ማለት ነው። ጥላትን ባባረረ ቁጥርና ሊያም በተከተልከው ቁጥር እሱ ሊያጠፋህ ይመጣል። አንተ ሽሸው፣ መሸሹ የተሻለ ነው ብዬ ነው ማስበው። ወዳጁት ማለት ነው። እርግጥ ለጊዜው ሊጎዳህ ይችላል፣ ግን እስከ መጨረሻ አይጎዳህም። እሱ ነው የሚጎዳው። እንደውም በምድር ብንም በዱኒያም ባሄራም ቤቱ ጨለማ የሚሆንበት እሱ ነው። ስለዚህ ለአላ ሱብሃነ ወተዓላ ተዋቸው፣ ጠላቶቻችሁን ማለት ነው። ያ ረብ ጥላቶቻችንን አላህ ስብሃነ ወተዓላ ያልታሰበ ጉብዴ አላህ ያወርድባቸው፣ በላይ ያወርድባቸው። ምቀኛን፣ አሲርን፣ ተንኮለኛን ለሰው ቁሙ ማያድረውን አላህ ስብሃነ ወተዓላ ለሱ ቁሙ ያጥፋው። አዎ ብላችሁ ዱዓ አድርጉ። ወላሂ ዱዓ በላን ይመልሳል። አላህ ስብሃነ ወተዓላ በላን ይመልስልን። ላችኋለሁ። ሰላማችሁ ብዝቲ በለኝ። አሰላም አሌይኩም ወራህመቱላሂ ወበረካቱ።